ወደ ዜናዎቻችን እናልፋለን። የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን በዓለም ዋንጫ ማጣሪያ ሁለተኛ ዙር ጨዋታውን ዛሬ ምሽት ከካሜሩናቸው ጋር ይከውናል። ምሽት 3 ሰዓት ላይ በካሜሮን ያውንዴ ኦሎምቤ ስቴዲየም ላይ ጨዋታውን ይጀምራል። በራውዳ የሚመራው የኢትዮጵያ ብሔራዊ ቡድን ቀደም ብሎ ወደ ስፍራው ያቀና ሲሆን ተላንተም ጨዋታ በሚያደርግበት ስቴዲየም የመጨረሻ ለመምዱን ሰርቷል። በምሽቱ ጨዋታ ኢትዮጵያ ሙሉ ቢጫ መለያ እንደምትጠቀም ል ብሔራዊ ቡድኑ ለ15 ቀናት በአዲስ አበባ ዝግጅት ያደረገ ሲሆን ያደረገ ሲሆን ኤሌክትሪክ ሴቶች ቡድን ጋንም ያቋም መፈተሻ ጨዋታ ማድረጉ ይታወሳል። ሀያ ሁለተኛው የባል ስፖርቶች ውድድርና አስራ ስምንተኛው የባል ስፖርቶች ፌስቲቫል ዛሬ ባዘጋጇ ሆሳና ከተማ ይጀምራል። ከሰዓት በሚጀምረው የባል ስፖርት ውድድርና ፌስቲቫል ላይ ሁሉም ክልሎችና ሁለቱ ከተማ አስተዳደሮች የተውጣጡ ከ ከአንድ ሺ ሶስት መቶ ሰባ በላይ ስፖርተኞች እየተሳተፉም ይገኛሉ። በሆሳና ከተማ በዚህ ታላቅ ውድድር ለማዘጋጀትም ሶስት የማዞትሪያ ቦታዎችን አዘጋጅታለች። ውድድሩ ከመጀመሩ አስቀድሞም ዛሬ ጠዋት ላይ የኢፌዴሪ ባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ደኤታ አቶ መክዩ መሀመድና የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሀመድ ተሳታፊ ስፖርተኞች ና በሆሳና ስቴዲየም ላይ የሚገኙ የከተማ ነዋሪዎችም የአካል ብቃት እንቅስቃሴዎችን አድርገዋል። የባህል ስፖርት ውድድሩ ከዚህ በፊት ለ21ኛ ጊዜ ሲከወን አማራ ክልል ለ19 ጊዜ ሻምፒዮን በመሆን ቀዳሚ ነው። ዘንድሮም ይህንኑ አሸናፊነቱን ለማስቀጠል በቂ ዝግጅት አድርጎ ሆሳና ገብቷል። ውድድሩ ከዛሬ ከ29 እስከ መጋቢት 7 ድረስ ይካሄዳል። በኢትዮጵያ ሴቶች ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር ዛሬ ተከናውኗል። በተለይም ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ድሩን ዛሬ ሐዋሳ ከተማ ላይ ነው የጀመረው። የሴቶች ፕሪሚየር ሊግ ዛሬ ሲጀመር ከየከተማው ክለብ የሆነው ሐዋሳ ከተማ እግር ኳስ ክለብ ከሲዳማ ቡና ጋር ጨዋታውን አድርጎ ይህ ጨዋታ በሲናባ ሙድና ሁለት ለአንድ አሸናፊነት ተጠናቋል። የሲዳማን የማሸነፊያ ግቦች ሰናዊት ኡራጉ እና ዳግማዊት ሰለሞን ናቸው ያስቆጠሩት። ለሃዋሳ ከተማ ደግሞ ብቸኛዋን አንድ ግብ የምስራች ላቀው አስቆጥራለች። በ ሃያ አንድ ነጥብ አራተኛ ላይ የሚገኘው ኢትዮ ኤሌክትሪክ ደግሞ በ ዘጠኝ ነጥብ አስራ ሶስተኛ ከሚገኘው ቄርቆስ ክፍለ ከተማ ጋር አስር ሰዓት ላይ ዛሬ ጨዋታቸውን ያደርጋሉ። ነገ የሊጉ የ14ኛ ሳምንት መርሐ ግብር ቀጥሎ ሲከወን ጨዋታ አራት ሰዓት ላይ በደረጃ ስንጠረዡ በሁለት ነጥብ ተበላልጠው፣ ባህር ዳር ከነማ በ15 ነጥብ ዘጠነኛ፣ አዲስ አበባ ከተማ በ13 ነጥብ አስረኛ ሆነው እርስ በርስ ይገናኛሉ። ባህር ዳር ከነማ ሴቶች እግር ኳስ ክለብ ይህንን ጨዋታ በአሸናፊነት የሚያጠናቅ ከሆነም ደረጃውን የሚያሻሽልበት እድል ሰፊ ነው። ሁለቱ ክለቦች በመጀመሪያው ዙር ተገናኝተው ባህር ዳር ከነማ ማሸነፉ ይታወሳል። በዚህ ዕለት አርባ ምንጭ ከተማ ከአንበርቾ ጋር አስር ሰዓት ላይ ጨዋታቸውን ያደርጋሉ። ወደ ኢትዮጵያ ወንዶች ፕሪሚየር ሊግ ዜናችንን እንመለሳለን። በኢትዮጵያ ፕሪሚየር ሊግ ወንዶች ሃያ አንደኛ ሳምንት መርሐ ግብር ማጠቃለያ። ትላንት ሁለት ጨዋታዎች ተከናውነዋል የሊጉ መሪ ኢትዮጵያ መድን ባለፈው ሳምንት በወላይታ ድቻ ሳይጠበቅ ተሸንፎ ነበር የትላንቱን ጨዋታ ከድሬዳዋ ከተማ ጋር ያደረገው የሁለቱ ክለቦች ጨዋታ መድን ወደ አሸናፊነት ለመመለስ ድሬዳዋ ደግሞ ካለበት የመውረድ ስጋት ለመውጣት ያደረጉ ጨዋታ ነበር ጨዋታውም በሁለተኛው አጋማሽ ላይ መድን አንድ ግብ ሙከራ አድርጎ ሙከሯንም መሐመድ አበራ አስቆጥሮ ሶስት ነጥብ አሳክተው ወጥተዋል። ኢትዮጵያ መድን ትላንት ማሸነፉን ተከትሎም በ38 ነጥብ የሊጉን መሪነት አጠናክሮ ቀጥሏል። ከተከታዩ ኢትዮጵያ ቡናም በስድስት ነጥብ ርቋል። ትላንት የተሸነፈው ድሬዳዋ ከተማ ያለፉትን አስር ጨዋታዎችም ያለ ድል የተጓዘበት ሁለት ሆኗል። የፊታችን ማክሰኞ የ22ተኛ ሳምንት ጨዋታዎች ሲከወኑ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ ረቡ ቅዱስ ጊዮርጊስ ከድሬዳዋ ከተማ ይጫወታሉ። በሌላ ጨዋታ ከጊዜ ወደ ጊዜ አቋሙ እየተንሸራተተ የመጣው መቻል ትላንት ከወልዋላ ዲግራት ዩኒቨርሲቲ ጋር ጨዋታውን አድርጎ ያለ ግብ ባዶ ለባዶ ተለያይቷል። ውጤቱንም ተከትሎ መቻል በ29 ነጥብ ሰባተኛ ላይ ሲገኝ ወልዋሎ በ9 ነጥብ ባለበት ወራጭ ቀጠናው ቀጥሏል። በዝርዝር ወደምንመለከተው የሀገር ውስጥ መረጃችን እናልፋለን። ከ20 ዓመት በታች የኢትዮጵያ ወንዶች ፕሪሚየር ሊግ ላይ ሁለተኛ ዙር ውድድሩ ዛሬ ይጀመራል። በውድድሩ እየተሳተፈ የሚገኘው የባህር ዳር ከነማ ቡድን በመጀመሪያው ዙር ያስመዘገበውን ደካማ ውጤት ለማሻሻል መዘጋጀቱን አባላቱ ተናግረዋል። አማኑኤል ጸጋዬ ተጨማሪ ያለው። የኢትዮጵያ እግር ኳስ ፌዴሬሽን ከሚመራቸው ውድድሮች መካከል ከ20 አመት በታች የወንዶች ፕሪምየር ሊግ አንዱ ነው። በሁለት ምድቦች ተከፍሎ እየተካሄደ ባለው ውድድርም 21 ቡድኖች ተሳታፊ ናቸው። የባህር ዳር ከነማ ታዳጊ ቡድንም ቡራዩ ላይ በምድብ ሲወዳደር ቆይቷል። የዝግጅት ክፍላችን ከባህር ዳር ከነማ ቡድን አባላት ጋር ቆይታ አድርጓል። የመጀመሪያ ግማሽ ውድድራችን ጥሩ የሚባል ነው። አጥጋቢ ውጤት ባይሆንም ከልጆች ግን ተስፋ ካላቸው ልጆች የተወሰነ ነገር አይተንባቸዋል ብዬ አስባለሁ ልጆች ላይ ትንሽ ጉዳትም ነበረ፣ ህመምም ነበረ። ወይዘሮም አይመችም ኤቭሪቲንግ እንደውም ሕክምና ላይ ነው። የተወሰኑ ልጆች ላይ ያሳለፍን ጊዜ ውድድሩ ላይ ያም የሆነ ነገር ተጽኖ አለው። አሁን እንደዚህ ምክንያት ሳይሆን ተጽዕኖ አርጎብናል። ይህ ቡድን በምንመለከተው መልኩ እንግዲህ ዝግጅቱን እያካሄደ ይገኛል። ለሁለተኛው ዙር ዝግጅት በመጀመሪያው ዙር ያስመዘገበው ውጤት በሚጠበቀው ልክ አምርቂ ነው ማለት አይቻልም። ከዛ ጋር ተያይዞ እንግዲህ በውድድሩ ሂደት ላይ ምን ችግሮች ገጥሟቸው ያንን ያልተጠበቀው ውጤት አስመዘገቡ የቡድኑ አባላት ወይም ቡድኑ የሚለውን ጉዳይ ጥያቄ አንስተናል። የአየር ጸባዩ ያለ ፋሲሊቲም የምግብም የምንም ብዙ ልጆች ከኛ ታሞ ነበር ነው እኔንም ጨምሮ። ያም ትንሽ ፈታኝ ነበረ። ያው በደንብ ተዘጋጅተን ሂደን ነበረ። ያው አየሩ እንደጠበቀ ነው አላገኘንም። አገሩ ቀዝቃዛ ነበረ። ያው እዚህ ስንዘጋጅበት የነበረው ቦታ ሞቃተ ነበረ። እዚያ ስንሄድ ትንሽ አየሩ ከብዶን ነበር። በጣም ነፋሻማ ነው ቦታውና ሜዳውም ደግሞ ልክ እንደዚህ ሳይሆን ጠባብ ሜዳ ነው እና አይሆንም። ውድድሩ ላይ በጣም ከብዶ ነው የነበረው። በጣም እንትኑ ነው ሜዳው ነው ከክለቡ እየተደረገላቸው ያለው ድጋፍና በውድድር ስፍራ ሲሄዱ ከውድድር አመራሮች፣ እንዲሁም ከውድድር ቦታ መረጣ ጋር በተያያዘ አጋጥሟቸው የነበሩ ችግሮች ካሉ ምን ይመስላሉ ስንል ጥያቄዎችን በተመሳሳይ አንስተናል። የእድሜ ካታጎሪው ተመጣጣኝ አይደለም። ዘንድሮ ኤም አር አይ የለም እና በልጆቻችን ላይ ትንሽ ክፍተት ፈጥሯል። ልዩነት አለ። ቦርዶች ወርደው ምናምን ያበረታቱናል። ያው ጌም ቦታዎች ላይ መጠው ነበረ። የዋናው ኮች ደጋረግ መጡ አይቶናል። ያው ጥሩ ነው። በሁሉም ላይ እየመጡ ያበረታቱ ነበር። ልጆቹን እየመጡ ያያሉ፣ ይገመግማሉ። ቦርድ ሜምበሮችም ስራ አስኪያጃችን እየመጡ ያያሉ። በመጡ ሰዓት ኢቭን ውድድርም ስንሄድ በሄድንበት ሁሉ ይመጣሉ። አይተው ጎምግመው ምናምን ይሄዳሉ። እና ክለቡ ላይ የተሟላ ነገር ነው ያደረገ ድጋፉ። እንደ ባህር ዳር ከነማ እውነት ጥሩ ነው ብዬ ነው ማስበው። ሁሉ ነገር ከጎናችን ናቸው። የጎደሉ ነገሮች ካሉም በቅርበት ስለሚከታተሉ ወደሆንም ያሟሉ። በመጀመሪያው ዙር ከተመዘገበ ውጤት ጋር በተገናኘ የተፎካካሪ ቡድኖች አቅም ቡድኑን ፈትኖት ከሆነ በሚል ላነሳ ነው ጥያቄ፣ ተጫዋቾቹ በሰጡት ምላሽ ውጤቱ ቡድኑን አይገልጽም ብሏል። በሁለተኛው ዙር ውድድርም ውጤቱ እንደሚቀየር ገልጸዋል። ያው በእርግጥ ውጤቱ እኛን አይገልጽም ማለት እፈልጋለሁ ምክንያቱም አንዳንድ ጌሞች ውጤት እምቢ ይላል ጥሩ እየሰራ በእርግጥ ግን ልጆችም ቢሆኑ ሌላ ቲሞችም ቢሆኑ ጠንካራ ናቸው ግን ያን ያክል ልዩ ተደሮ ነው አይደለም ውጤቱም የተበላሸው ሁለተኛው ዙሪያው ከኮቾቻችንም ጋር እቅዳችን አምስት ውስጥ መግባት ነው እና ቶርናመንት መሄድ ነው በሂሳብ ስሌት ደግሞ ቅርብ ነን እኛ ለሊጉ ደረጃ እንግዲህ ጀምረናል ውጤታችን አስተካክለን ቶርናመንቱ እንሄዳለን ብዬ ነው የማስበው እንደ ቲም የተወሰኑ ልዩነቶች ነው እንጂ ያሉ ብዙም የተላላቀ አይደለም። ነጥባችን እና አዛው ውስጥ እንገባለን ብዬ አስባለሁ። ቢ ጥሩ ጥሩ ልጆችን እያፈራ ነው። ክለቡም ዋናው ታርጌቱ ያ ነው። አሁን ግን ሁለተኛው ራውንድ ላይ ደግሞ የተወሰነ ከውጤትም እንዳልከው የተወሰነ ችግር አለ። ያንን ለማስተካከል ከልጆች ጋር እየተነጋገርና እየሰራ ነው። የባህር ዳር ከነማ ከአመት በታች ቡድን ለሁለተኛ ዙሪያ ሊጉ ውድድር ባህር ዳር ላይ የነበረውን የረፍትና ዝግጅት ጊዜ ጨርሶ ወደ ውድድሩ ስፍራ አሰላ ተጉዟል።